ጤና ይስጥልን የዚህ ቻናል ቤተሰቦች፣ ዛሬ ጥቅምት 29 2018 ምን ተፈጠረ? በኦሮሚያ ክልል አርሲ የተገደሉ የኦርቶዶክስ አማኞች ወጣቶችና ቁስለኞች፣ እንዲሁም ያስከሬኑ ብዛት አምባሰል ሚዲያ የቴሌግራም ቻናል ላይ ለቅቄላችኋለሁ። በዛ አምጥቼ እንዳለቀው ቁስሉን ማሰቃቂ ነው። የቲክቶክ ህጉም ሊለቀው አይችልም። ስለዚህ አምባሰል ሚዲያ የቴሌግራም ቻናል ከፕሮፋይል የስር ላይ ይገኛል። እሱን ጆይን እያላችሁ ማየት ትችላላችሁ። ሌላው በትግራይና በኤርትራ እንዲሁም በፋኖ ያሉ ዛሬ ውሎ ዜናዎችንም አብሬ ያካትትላችኋለሁ። በኦሮሚያ ክልል አርሲ በኦርቶዶክስ እምነት ተከታዮች ላይ የደረሰን ፎቶ ግፍ ነው። እዚህ ላይ የለቀቅ ነው። ከአርሲ ጥቃት የደረሱን ፎቶዎችን በዚሁ ለቀናል። ጥቅምት 29/2018 አምባሰል ሚዲያ የቴሌግራም ቻናል ሊንኩ እንደነገርኳቸው ከፕሮፋይል ስር ይገኛል። 9500 ተከታይ ያለው 9500 ተከታይ ያለው ነው። ዛሬውኑ ጆይን እያላቸው አሳድጉ። ሌላው የእምነት አባቶች ሌላው የስልምናና የስልምና እምነት አባቶችና የኦርቶዶክስ እምነት አባቶች አባቶች ተከታዮች ስታስመስሉ እንጂ ለእውነት ቁማችሁ አይተን አናውቅ በዚህ ሰባት ዓመት ያልፈረሰ መስጊድ ያልፈረሰ ቤተ ክርስቲያን የለም። ያልሞተ ኦርቶዶክስ ያልሞተ ሞስሊም የለም። ራሱ እየገደለ ራሱ አጀንዳ እየሰጠ እንዲሁም ኦርቶዶክስና ሞስሊሙን ለማበጣበጥ ሲሞክርም አይተናል። ለ666 እምነት ለኢሎምናቲ ደግሞ እነዚህ ሁለት ሃይማኖቶች እንቅፋት ይሆኑኛል ብሎ ስልምናንና ኦርቶዶክስን ጥናት አድርጎባቸውም ተገይቷል። ሴነዶስና መጅልሱን በራሱ ሰዎች እንዲመራ አደረገ። ማንኛውም መንግስት ሊሰማችሁ ሰልፍ ማንኛው መንግስት ሊሰማችሁ የኦርቶዶክስና የሙስሊም አባቶች ሰልፍ ትወጣላችሁ። በየትኛው ሀገር ማንሰሚስ ተገይቶ በተለይ በሰሞኑ በአርሲ በተገደሉ ኦርቶዶክስ እምነቶች ላይ የክርስትና እምነት ተከታዮች በሙሉ እየወጣችሁ በየሚዲያ ውስጥ ታለቅሱና ስታላዝኑ እያየናችሁ ነው። ምን ያስላዝንሃል? ሆን ብሎ ላፈረሰው ቤተ ክርስቲያን፣ ሆን ብሎ ላፈረሰው መስጊድ፣ ሆን ብሎ ለገደላቸው ኦርቶዶክሶች መድኃኒቱ ያለው ክንድል ላይ ነው። ታጥቀህ መግደል ነው። ለገደለህ መግደል። ግርሃን ሲመታህ ቀኝህን ስጥ እያልክ እየተልፈሰፈስክ ይህንን ጥቁር ቦኔት ለባሽ ጳጳስ ነኝ ባይ ካላባረርክ፣ ሞስሊሙ በመጅሊሱ ላይ፣ ኦርቶዶክሱ በሲኖዶሱ ላይ ካልዘመትክ መቼም ነጻ ትወጣል። በሰላማዊ ሰልፍ የሚጠረግስልት እንጂ የሚመጣ ለውጥ የለም። በየሚዲያው አታልቅሱ። በተለይ ሰሞኑ ኦርቶዶክስ እምነት ተከታዮች በሙሉ አታልቅስ። እስኪ ቆፍጠን ያለ መልእክት አስተላልፉ። እስኪ እንደ ሌሎቹ አስተላልፉ። እንታጠቅበሉ። እስኪ ታጥቀን ቤተክርስቲያናችን እናስከብር የሚል የለም ጨርሶ። ላህጫም ሁላ ነው ሲያለቅስ። እዚህ እንኳን በሰሞኑ የተከታተልኩት እና ያየሁት በቲክቶክ በየተለያዩ ሚዲያዎች ላይ የሚመለከተው ፎሎወር ለመሰብሰብ እንጂ ለእምነቱ የተጸጸተ አንድ የእምነት ሰው አላየሁም። እስኪ እንታጠቅበሉ ይሄን መንግስት እንጣል ብላችሁ እስኪ መጀመሪያ ላይ ሁለቱ ሃይማኖት ተናበህ መንግስት ካልጣልክ 666 እምነትን ጥሎልሃል የራሱን ሰው አምጥቶ እነ ሸሙፍቲን አንስቶ እና አቡነ አብርሃምን አንስቶ የራሱን ሰው ለሴኔዶስና ለመጅሊሱ አምጥቶ ሲያስቀምጥ እያየህ ድሪቶ እየጎተትክ ቀሚስ እየጎተትክ ብትወጣ እምታመጣው ነገር የለህም። ንጹሃን ታስገድላለህ። ይልቅንስ ቆፍ ጠን ብለት ታጠቅ። በየሚዲያው አታላዝን። እምመክር ነገር ታጠቅ ብዬህ ነው።